ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የግንቦት የግንቦት 18 ቀን 2017 ዓም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሪያችሁ ቆያለው። በቅድሚያም አርዕስቶቹ እናስገ የብልጽግና አገዛዝ ሳታማኝ ብላኝ የሚለውን ብሂል ጥሶ የጦርነት ጉሰማውን ቀጥሎበታል። ፋኖ ሰሞኑን እጅግ የተለየ መሳሪያ ታጥቆ ነው የወጋኝ። ይህን መሳሪያ የት እንዳገኘው ምርመራ ይደረግ በማለት የብልጽግናው ጄኔራሎች እንዲያጣሩ ትዕዛዝ ተሰጥቷቸዋል። ለጣና ቴሌቪዥን የደረሰውን የቤተ መንግስቱን ጄኔራሎች ግምገማ ሚስጥር በቀዳሚነት እናስደምጣችኋለን። በወሎ ቤት አማራ ጠቅላይ ግዛት የተፈጸመው ምንድን ነው? ሕዝብን ያስቆጣው የባዲን አድማ ብተና ድርጊትና የተበተነው የብልጽግናው ስብሰባ በዜናችን የሚደመጥ ዝርዝር መረጃ ነው። ትሰሙታላችሁ። የጎንደር ቀጠና በብርቱ ውጊያ ቀጥሏል። የባዲንን ሚልሻ ኃላፊ ጨምሮ የብልጽግና ወታደራዊ አዛዥ እርምጃ የተወሰደባቸውን የጎንደር ቀጠና ተጋድሎች አሁናዊ መረጃ እናስደምጣችኋለን። የፋኖ መሪውም ተጋድሎውን በአንደበቱ ያቀርብላቸዋል። ያቀርብላችኋል። የጌታቸው ረዳ ሰሞነኛ ንግግሮች ለደብረ ጽዮንና ለቡድናቸው ብቻ ሳይሆን ለአገር አቋራጭ አሽከርካሪዎችም ዳፋው ተርፏል። በጌታቸው ወደድ ባይ ንግግር ዋጋ እየከፈልን ነው ሲሉ አሽከርካሪዎች የሰጡት አነጋጋሪ መረጃ በዜናችን የሚደመጥ የዕለቱ ሌላው መረጃችን ነው። የኢሳይያስ ኦሮሞማ የቤተ መንግሥት ጄኔራሎችን ብቻ ሳይሆን የኦሮሞ ፖለቲከኞችንም አስከፍቷል። ከሰባት ዓመት በፊት ህወሓት ግባተ መሬቱ ተፈጸመ ሲሉ የተናገሩት አቶ ኢሳይያስ ዛሬ ደግሞ ኦሮሞማ ጸረ ስልጣኔና ጸረ ሕዝብ መሆኑን ተናግረዋል። ይህ ንግግር ዋቃን እንደሚያስቆጣ የገለጸው ጅዋር ለአቶ ኢሳይያስ ምላሽ ሰጥቷል፣ በዜናችን የምታደምጡት ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን አመራል። የብልጽግና ወታደራዊ ግምገማ መረጃ ይፋ ሆነ። የቤተ መንግስት ጄኔራሎች የሚባሉት የብልጽግናው ሰራዊት አዛዦች ፋኖና የፋኖን ትጥቅ በተመለከተ ግምገማ ማድረጋቸው ታውቋል። በቅርቡ በተደረገው የጄኔራሎቹ ግምገማ ፋኖ የተለየ ትጥቅ ሳይታጠቅ አልቀረም ሲሉ ግምገማቸውን ይፋ እንዳደረጉ ለጣና ቴሌቪዥን የደረሰው የውስጥ አዋቂ መረጃ ያመላክታል። በቅርቡ በተደረገው የጄኔራሎቹ ግምገማ ፋኖ የተለየ ትጥቅ ሳይታጠቅ አልቀረም ሲሉ ግምገማቸውን ይፋ እንዳደረጉ ለጣና ቴሌቪዥን የደረሰው የውስጥ አዋቂ መረጃ ያመለክታል። በዚህ የተነሳም በተለይም ካለፈው የካቲት ጀምሮ ፋኖ ልዩ መሳሪያ ሳይታጠቅ አይቀርም ያለ ሲሆን የዚህ ግምገማ ትኩረትን ብልጽግና ከፋኖ የሚሰነዘርበትን ጥቃት ላለማመን የወሰደው የመፍትሄ እርምጃ ነው ሲሉ ወታደራዊ ተንታኞች ተናግረዋል። የብልጽግናው ሊቀመንበር ከኤርትራ ጋር ጦርነት ለመክፈት ደጋግመው የቃላት ትንኮሳ ቢያቀርቡም ከአስመራ በኩል ምላሽ ሊያገኙ አልቻሉም። በዚህ የተነሳም ጦርነት ለመክፈት በቂ ምክንያት ፍለጋ ላይ ነበር የከረመው። ከቃላት ትንኮሳም ባለፈ የኢሳያስ አፈወርቂን ተቃዋሚ ብርጌርና አማዶን በኢትዮጵያ ወታደራዊ ስልጠና እንዲሰለጥንና በአዲስ አበባን ቢሮ እንዲከፍት በማድረግ ግልጽ የጦርነት ግብዣ አቅርቦለት ነበር። ሆኖም የአስመራው መንግስት ከብልጽግና የቀረበለትና ግጠመኝ ግብዣ እየተሽኮረመመ ሊቀበለው ሳይፈልግ ወራትን አሳልፏል። ከቅርብ ወራት ወዲህ ግን በአፍሪካ ቀንድ ሌላኛውን ዘረፈጅ ቀጠናዊ ጦርነት ለማካሄድ ሁለቱም አምባገነኖች ፍላጎታቸውን አሳይተዋል። በዚህ የጦርነት ጉሰማ የተነሳም የብልጽግናው አገዛዝ በኤርትራ ላይ ከሚያሰማቸው ውንጀላዎች መካከል አንዱና ዋነኛው ጠላቶችን እያስታጠቀች ነው በማለት ነው። የብልጽግናው ወታደራዊ አዛዦች ያደረጉት የፋኖ ትጥቅ ግምገማ ዓላማም ኤርትራ ለፋኖ ትጥቅ ስለሰጠች ነው ያስመታችኝ ለማለት የታቀደ እንደሆነ ተንታኞች ተናግረዋል። በዚህ የተነሳም በተለየ መልኩ ባለፉት ጥቂት ቀናት ውስጥ ሸዋሮቢትና ማዕከላዊ ጎንደር አካባቢዎች በተደረጉ ውጊያዎች ፋኖ የተጠቀማቸው መሳሪያዎች ከወትሮው የተለዩ ናቸው ሲል ብልጽግና መገምገሙን ምንጮቻችን ተናግረዋል። ወደ ተከታዩ መረዛችን እናመራለን። ፋኖ መስሎን ነው የገደልነው፣ ብልጽግና። የብልጽግናው ሰራዊት በአማራ ሕዝብ ላይ በሚወስደው ነፃ እርምጃ የሚባል የጭካኔ ግድያ የሶስት ልጆች አባት የሆነውን መምህር በጥይት ደብድቦ ገድሏል። የከፋ የኢኮኖሚ ችግር፣ የሙያ ነፃነት እጦትና የጸጥታ ስጋት ላይ የሚገኙት የአማራ ክልል መምህራን ለከፋ ስቃይ መዳረጋቸው ይታወቃል። የከፋ የኢኮኖሚ ችግር የሙያ ነጻነት እጦትና የጸጥታ ስጋት ላይ የሚገኙት የአማራ ክልል መምህራን ለከፋ ስቃይ መዳረጋቸው ይታወቃል። በትናንትናው እለት ደግሞ የቧድን አድማ ብተና በወሎ ቤተ አማራ ጠቅላይ ግዛት ዋድላ ወረዳ ላይ አንድ አስተማሪን በጭካኔ በጥይት ደብድበው ገድለውታል። በዋድላ ወረዳ ደላንታ የመጀመሪያ ደረጃ ትምህርት ቤት አስተማሪ እንደነበር የተገለጸው መምህር መካሻው ገሰሰን በጭካኔ የገደለው የብልጽግናው ሰራዊት መምህር መሆኑን አላወቅኩም ነበር ወንዝ ዳር ተቀምጦ ሳየው ፋኖ መስሎ ነው የገደልኩት ሲል በሟች ቤተሰቦች ላይ ተሳልቋል። ከሞቱ አሟሟቱ፣ ከዚያም የገዳዩ እብሪት ያሳዘናቸው የሟች መምህር ቤተሰቦች በህይወት እያለም ሳይመቸው ነበር የኖረው በተደጋጋሚ ጊዜ ከባድን ካድሬዎችና ና የጸጥታ ኃይሎች ትንኮሳ ይደረግበት ነበር ሲሉ፣ ከሥራ ባልደረባው ጋር ወንዝ ወርዶ ሲታጠብ የተገደለው መምህር የቀደመ ታሪክ ይናገራሉ። የአማራን ህዝብ ቀጣይ የትምህርት እድሎችን በማፈንና የሞር ምክነት ወይም ኤሊት ኢንፈርቲሊቲ በክልሉ እንዲስፋፋ በተጠና መልኩ የተፈጸመ መሆኑን የሚናገሩት የፖለቲካ ተንታኞች በብልጽግናም ሆነ በህወሀት ወረራ ወቅት ልዩ ትኩረት ተደርጎ እንዲወድሙ የተደረጉት የክልሉ የትምህርት ተቋማት ናቸው ብለዋል። የብልጽግናው አገዛዝ ሰራዊቱ በርካታ የህዝብ ትምህርት ቤቶችን መኖሪያ ካምፕና የሎጂስቲክስ ማከማቻ እያደረጋቸው መሆኑን የሚታወቅ ሲሆን መምህራንን ደግሞ ፋኖን ይደግፋሉ በማለት በከፍተኛ መጠን እያሰቃየ ይገኛል። ትናንት በዋር ላይ የተገደለው የሶስት ልጆች አባት የሆነው መምህር መካሻው ገሰሰ በጭካኔ ሲገደል የሥራ ባልደረባው በጽኑ ቆስሮ ሆስፒታል ገብቷል። ይህን ያደረገው የበዋዲን አድማ ብተና ሲሆን የፈጸመውን የጦር ወንጀል ለመከላከል የተጠቀመው ማስተባበያ ደግሞ ፋኖ መስሎኝ ነው የሚል ነው። ፋኖ በግልጽ ነፍጥ አንስቶ ከአገዛዙ ሰራዊት ጋር ፊት ለፊት የሚጋጠመው ጋውን ለብሶ ሳይሆን ነፍጥ አንግቶ ነው። ምንም አይነት የጦር መሳሪያ ያልታጠቀን ግለሰብ መምህር መሆኑ እየታወቀ በጥይት ደብድቦ የገደለው የስርዓቱ ዘብ ፋኖ መስሎኝ ገደልኩት ብሎ ምላሽ መስጠቱ የስርዓቱን የለየለት ማን አለብኝነት ያሳየ መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ይህ በእንዲህ እንዳለ በዚሁ ወሎ ቤት አማራ ጠቅላይ ግዛት ገነት የአውራጃ የብልጽግናው ሠራዊት ንጹሐንን መረሸኑን ለጣና ቴሌቪዥን የደረሰው መረጃ አስታውቋል። የአካባቢው ነዋሪዎች ለጣና ቴሌቪዥን በጉዳዩ ዙሪያ በሰጡት አስተያየት ሚልሻ ስብሰባ ጠርቶን ከገባን በኋላ በቅርቡ ሁሉም ወንድ የሚልሻ ስልጠና ስለሚወስድ እያንዳንዱ ነዋሪ በነፍስ ወከፍ አንድ ሺ ብር እንዲያዋጣ ሲሉ ትዕዛዝ አስተላለፉ። በዚህ አስገዳጅ የገንዘብ ማዋጣት ትዕዛዝ ቤተ ክርስቲያናትም አንዷ የተገደደች ስትሆን ይህን አልከፍልም ያለ እንደሚታሰር ዛቱብን ይላሉ። በዚህ ሰዓት የአማራ ፋኖ ስብሰባውን በተኩስ ሲበትን የባዲ ሚልሻ ወደ ንጹሐን በመተኮስ ህፃናትንና እናቶችን ጨምሮ ከ20 በላይ ንጹሐንን ሲያቆስል አምስት ደግሞ ገድሏል። ድርጊቱ የተፈጸመው ገነት የከተማ 01 ቀበሌ ነው። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። አሁንም ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የሚልሻ ጽሕፈት ቤት ኃላፊውና ወታደራዊ አዛዡ በውጊያ እርምጃ ተወሰደባቸው። በሰሜናዊ ጎንደር ዞን ደባርቅና አካባቢዋ የመሸገውን የአገዛዙን ኃይል የአማራ ፋኖ አንድነት በጎንደር አይቀጡ ቅጣት ቀጥቶታል ሲሉ የጣና ቴሌቪዥን የግንባር ምንጮቻችን ገልጸዋል። ምንጮቻችን በጉዳዩ ዙሪያ በሰጡት አስተያየት ያለፉትን አምስት ተከታታይ ቀናት ግዙፉ የራስ አሞራው ኮር በሚንቀሳቀስበት ቀጠና ብርቱ ውጊያ ሲካሄድ ሰንብቷል። በዚህ ውጊያም የዳባት ወረዳ የሚልሻ ጽሕፈት ቤት ኃላፊን ጨምሮ በርካታ የብልጽግና አገዛዝ ፖለቲካዊ ና ወታደራዊ አዛዦች እርምጃ ተወስዶባቸዋል ብለዋል ከግንቦት 13 ቀን ጀምሮ ያለማቋረጥ በተካሄደው የሰሜናዊ ጎንደር ቀጠና ተጋድሎ የነበረው ትንቅንቅ ከባድ ነበር ሲሉ ምንጮቻችን ይገልጹታል ከፍተኛ ድል በተመዘገበበትና ብርቱ ውጊያ በተደረገበት በዚህ ተጋድሎ የአማራፋኑ አንድነት በጎንደር ራሳ ሞራው ኮር ስር የሚገኙ ስድስቱን ክፍለ ጦሮች ተሳትፎ እንዳደረጉ ምንጮቻችን አክለው ገልጸዋል የአማራፋኑ አንድነት በጎንደር ራሳ ሞራው ኮር ቃል አቀባይ ክፍል ጭና ክፍለ ጦር፣ ዝራይ ድረስ ክፍለ ጦር፣ ድብ ጠለምት ክፍለ ጦር፣ ጎቤ ክፍለ ጦር ከሌሎች ክፍለ ጦሮች ጋር በመናበብ የብልጽግናው ሰራዊት ዋና ጦር አዛዥ ያዘመተውን ዘረፈጂ ሰራዊት አይቀጡ ቅጣት ቀጥተነዋል ብሏል። ቃል አቀባይ ክፍሉ በላከልም መረጃ አክሎም የብልጽግናው ሰራዊት በዛሪማ፣ ዳባት፣ አጅሬ፣ ጃኑራ፣ ወቅን፣ ጥራሂናና ጠገዴ ላይ ፋኖን ለማጥቃት ያደረገው እንቅስቃሴ በጀግናው ፋኖ ብርቱ ክንድ ተደቁሶ ቆስለኛና አስከሬኑን እንኳን በቅጡ ሳያነሳ ወደ መጣበት ደባርቅ ገብቶ መሽጓል ሲል የተጋድሎውን ዝርዝር መረጃ ተናግሯል። የብልጽግና ሰራዊት በሌሎች አማራ ክልል ግዛቶች ዋና የሰራዊት ማዘዣና የሎጂስቲክስ ማከማቻ አድርጎ የሚጠቀመው የዞን ከተሞችን ነው። በዚህ ቀጠናም የዞኑ ዋና አስተዳዳሪ ዲያቆን ሸጋ ውቤ የኮማንድ ፖስት ሰብሳቢነት የምትመራውን ደባርቅን ዋና ማዘዣው ማድረጉ ይታወቃል። ጠላት የፋኖን ጠንካራ ክንድ ከቀመሰ በኋላ ደባርቅ ገብቶ የመሸገውን በዚህ የተነሳ ነው ሲል የፋኖ ቃል አቀባይ ክፍል ገልጿል። በአጠቃላይ በዚህ ተጋድሎ የዳባት ወረዳ ሚልሻ ጽህፈት ቤት አስተባባሪውን አቶ ክንዱ ገበየው እርምጃ የተወሰደበት ሲሆን፣ በአጠቃላይ በዚህ ተጋድሎ 68 የአገዛዙ ሰራዊት እርምጃ ተወስዶበታል። ሰማንያ ክላሽንኮ መሳሪያ ደግሞ ለፋኖ ገቢ መሆኑን የደረሰን መረጃ ያመለክታል። የራስ አሞራው ኮር ቃል አቀባይ ክፍል አክሎም ሰብአዊና ቆሳዊ ሽንፈቱን ልምድ ያደረገው የብልጽግና ኃይል የፋኖን አለንጋ ባለመቻሉ ሲፈረጥጥ በጥራሂና ዛሪማ ዳባትና ሌሎች አካባቢዎች ላይ ከፊቱ ያገኘውን ሕፃን አርሶ አደርና ሴቶች እየገደለ ቤቶችና አልባሳት እያቃጠለ የሁልጊዜ ሰይጣናዊ ተግባሩን ፈጽሟል ሲል የብልጽግናውን አገዛዝ ሰራዊት የጦር ወንጀል ገልጸዋል። የብልጽግና ሰራዊት ባሳለፍናቸው 72 ሰዓታት በሰሜናዊ ጎንደር ቀጠና በጅሬ ጃኑራ፣ በዳባት በወገራና በሌማሌሞ ከፍተኛ ሽንፈት ያስተናገደበትን ውጊያ አድርጎ ነበር። የፋኖ ኃይሎች በበኩላቸው የመዋጋት ብቃታቸውን በተግባር ያሳዩበትን ስኬታማ የተቀናጀ ትግል በማድረግ ድል ተቀዳጅተዋል። ይህ በእንዲህ እንዳለ በዚሁ የጎንደር ቀጠና ተጋርሎ እብናትና መናመቀጡ አውራጃዎች በርካታ ኃይል ይዞ የገባው የብልጽግና ሰራዊት ከፍተኛ ኪሳራ ደርሶበት ተመልሷል። የቴጌ ጣይቱ ክፍለ ጦርና ጋፋት ክፍለ ጦር በቅንጅት ባደረጉት በዚህ ውጊያ የተገኘውን ድል አስመልክቶ አርበኛ መልካሙ ጣሴ ለጣና ቴሌቪዥን ባደረሰው መረጃ የብልጽግና ሰራዊት ያሰበው ከበብ አድርጎ ለመያዝ ነበር ነገር ግን እንዳሰበው አልተሳካለትም ከእሱ ሀሳብ ይልቅ የሁለቱ ክፍለ ጦሮች የተናበበ ውጊያ እኛን ባለድል አድርጎናል ብሏል መልካሙ ታሴ ይባላለሁ የቴጌታቱ ክፍለ ጦር ህዝብ ግንኙነት ነኝ እንግዲህ ከሰሞኑ ከፍተኛ ትንቅንቅ ደረጃ ያለ በእኛ ቀጠና ጠላት በዛሬው እለትም ከበባ አስገባለሁ በሚል በክምር ድንጋይ የመቀጠዋን ወረዳ ለመያዝ የመጣው ክምር ድንጋይና መቀጠዋ ጫፍ ላይ አጃ የሚባል ቦታ አለ እዛ ተቀምጦ አፈና ለማድረግ ወደ ብናት ወረዳ ደጋ መዚያን ባጭቆ ቀበሌ ላይ ዙሪያውን በመክበብ በብናት በኩል የመጣው ደግሞ እንዲሁም በደጋ መዚያ ተራሮች በኩል ወርዶ ዙሪያውን ከበባን ለማድረግ ነበረ ሞከራ። እንግዲህ እኛም መሀል ላይ ነው የነበርነው። ወደ ሁለት አቅጣጫ ነው የወጣ ነው ማለት ነው እንግዲህ ስንወጣም፣ ከፍተኛ ውጊያን ያደረግን አፍናለው ብሎ የመጣው አካል ግን ብትንትኑ ወጥቶ ነው የተለያየው። በእኛ በወደ ምዕራብ በኩል የወጣ ነው። ተኩስ ልውውጥ አድርገን ከበበውን ሰብረን እንደገና እሱም በበላይ ገዥ ቦታ ይዘን ስንለው ወደ ተለያዩ ቦታዎች ተበታትኖ መልሰው ወደ መጣበት ወደ ነበረበት ካንት ተመልሰው ገብቷል። በምስራቅ ወደ ምዕራብ አቅጣጫ ደግሞ የጋፋት ክፍለ ጦር፣ የቲኪ ጦር ብርጌድ አባላት ነበሩ። በዛ በኩል በዚህ በክምር ድንጋ እየመጣው አካል ቤት ነው ውጊ አድርገዋል። ከፍተኛ አመት ነው በዛ አካባቢ ድን የቀናቸው የፊት ጦር ብርጌድ በጣም በርከት ያሉ ቁስለኞችን ይዞ ነው ወደ መጣበቱ ካምፕ የተመለሰው። የተከበሩትን ለማየት ችለ ነበር። የተከበረው እንግዲህ መታወቂያዎችን ፈታጭተው ጥለውት ቀብረውት ነው ሄዱት። የመቶ አለቃ ማዕረግ ልብሶችን ለብሶ ነው ቀብረውት ያገኝ ነው እንግዲህ መታወቂያውን ማያገኝ ካልቻነም ድምፁ ግን የማዕረግ የመኮንኖች ልብስ ነው። ምናልባትም እንግዲህ ከፍተኛ አመራሮ ማዋጅ ሊሆን ይችላል ብለን እንገምታለን። ሌሎችም ግን ቁስለኞቹም ይዞ ሂዶ ካምፕ ላይ እያሳከመ ነው የሚገኘው አፍናለው ሆኖ መጥቶ በርከት ያለ ጉዳት አስተናግዶ ነው የተመለሰው። እዚህ እንዳጭኮ ላይ አጋጣሚ ዘራፊዎችን ልኮ የማህበረሰቡን እህል በሚል እህል አቃጥሏል። በርከት ያሉ የገበሬዎችን እህል ነው እሳት የሰደደው። በጣም በሚያሳዝን ሁኔታ የነጋዴዎችን ሽንኩርት ሁሉ አቃጥሎ ነው የተመለሰው ማለት ነው። ከባለው ብሎ የገባው ኃይል እንግዲህ በዚህ መልኩ ብትን ብንወጦ እንግዲህ አባሉንም አስመጥቶ ነው ተመልሶ የመጣው። ከዚህ በተጨማሪም እንግዲህ ከብናት ወደ ደህና መስመር ቋሊታ የምትባል ከተማ አለች። በዛ ሰባት መኪና ሲንቀሳቀስ በነበረበት ሰዓት እግረኛና ሰባት መኪና ከባድ መሳሪያዎችን ጭኖ ሲንቀሳቀስ የእቴጌ ጣይቱ ክፍለጦር የአሳምነው ጥጌ ብርጌድ ከገላ መታጠቢያ ጀምሮ እስካቋ የሚባል ቦታ ድረስ ተኩስ ከፍቶ በየቀጠናው በዚህ ቦታ ይዞ ተኩሱ በመክፈት በጣም ከፍተኛ ጉዳት አስተናግዶ የጫነውን ጭኖ ነው ወደ እብናት ከተማ እንዲገባ የተደረገው ዓላማውን ሳያሳካ ገበሬውንም በዛ ቀጠና ላይ ጉዳት ለማድረስ የሚያርሰውን እርሻ የተለያዩ በስራ ቀን ሆን ብሎ ገበሬዎችንም በዛ ላይ የፋኖ የሆኑትን አገኛለሁ በሚል በየእርሻው ሄዶ ጉዳት ለማድረስ ነው ፍላጎት የነበረ። ያንን ሳያሳካ ሰባት መኪናና እግረኛ ሆኖ ሲንቀሳቀስ ነው ተኩስ የተከፈተበት። ይህንን ማሳካፊያችል ቀርቶ ነው ወደ ብናት ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 18 ቀን 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። የጌታቸው ረዳ መረጃ በሾፌሮች ላይ ጣጣ አምጥቶባቸዋል። ለብልጽግናው ሊቀመንበር ልዩ ፍቅር ያላቸው አቶ ጌታቸው ረዳ በቅርቡ በርካታ የህወሓት መረጃዎችን በሚዲያ እየቀረቡ መናዘዝ ጀምረዋል። ይህን ድርጊታቸውን የታዘቡ ፖለቲካ ተንታኞች ጌታቸውም እንደ የማነ ፈንቅል ሲሉ ገልጸዋቸዋል። ህወሃትና ብልጽግና ወደ ለየለት ጦርነት ከመግባታቸው በፊት የብልጽግናው ሊቀመንበር የማነ የተባለን ወጣት ከሳውዲ አረቢያ እንዲሁም አቶ ሌላይ ገብረ ማርያም የተባሉትን ከአሜሪካ በማስመጣት የህወሃት መሪዎች ላይ ስድብ ሲያወርዱባቸው እንደነበር ይታወሳል። ህወሃትና ብልጽግና ወደ ለየለት ጦርነት ከመግባታቸው በፊት የብልጽግናው ሊቀመንበር የማነ የተባለን ወጣት ከሳውዲ አረቢያ እንዲሁም አቶ ሌላ የገብረ ማርያም የተባሉትን ከአሜሪካ በማስመጣት የህወሀት መሪዎች ላይ ስድብ ሲያወርዱባቸው እንደነበር ይታወሳል። ሌላ የቀድሞ ጋዜጠኛንም እንዲሁ ከአሜሪካ በማስመጣት ስለ ህወሀት መሪዎች ጭካኔና ዝርፊያ የማውቀውን ስሙኝ ሲል በኢትዮጵያ ህዝብ ላይ ከደመና በታች የተፈጸሙ ግፎችን በሙሉ ህወሀት እንደፈጸመው ሲናገር እንደነበር አይዘነጋም። ከደቡብ አፍሪካው የፕሪቶሪያ ድርድር በኋላ በረሃ ላይ አብሯቸው ከተሰለፉት ደብረጽዮን ይልቅ በረሃ ላይ ያሉ የሰደቧቸውን አብይ አህመድን መርጠው ወደ አዲስ አበባ ልባቸው የኮበለለው ወዲ ረዳ ከጦርነቱ በፊትና በጦርነቱ ወቅት የህዋት መሪዎች የሄዱባቸውን ሚስጥሮች ዝክዝክ አድርገው ተናግረዋል። ይህን ሚስጥር እስኪ በቃቸው ያዳመጡት የብልጽግናው ሊቀመንበር በመጨረሻም እኔ የሰማሁትን ከፊሉን የኢትዮጵያ ህዝብ የሚስማው በማለት በአገዛዙ ሚዲያዎች በኩል እንዲናገሩ ታዘዋቸው ነበር። ለነገ ምስክር እንዲሆነኝ በሚለው የብልጽግናው ሊቀመንበር ትዕዛዝ መሰረትም አቶ ጌታቸው በሚዲያ ቀርበው ከሰጧቸው ምስክርነቶች መካከል ከሱዳን በቀጥታ አውሮፕላን ወደ መቀሌ እናስመጣ ነበር፣ በአፋር አካባቢ ጸረ ድሮን ተቆጣጣሪዎችን አስገብተን ነበር፣ የጦር መሳሪያን ከሸቀጥና ከእርዳታ ጋር እናስመጣ ነበር የሚሉት ይገኙበታል። ከዚህ አቶ ጌታቸው ንግግር በኋላ በቂ ምስክር አግኝቻለሁ ብለው ያመኑት የብልጽግናው ሊቀመንበር ከየትኛውም አቅጣጫ የሚነሳ ተሽከርካሪ ወደ ትግራይ ክልል ከመግባቱ በፊት ጥብቅ ፍተሻ እንዲደረግበት ትዕዛዝ አስተላልፈዋል። ይህን ተከትሎም ከአፋር ክልል ወደ ትግራይ ክልል የሚገባ ተሽከርካሪ በሙሉ እርቃኑን እስኪቀር ወላልቆ ተበጣጥሮ እየተፈተሸ ነው። ይህን ተከትሎም የትራንስፖርት መስተጓጎል መፈጠሩን አሽከርካሪዎች ተናግረዋል። ፍተሻው አስገዳጅ የሆነው ህወሓት የጦር መሳሪያ ያስገባል ከሚል ስጋት በመነጨ እንደሆነ ግልጽ ነው። ሆኖም የፍተሻ አሰራሩ ለህዝብ ደህንነት ከማሰብና ጦርነትን ለማስቀረት ያለም አይመስልም የሚሉት ቅሬታ አቅራቢ አሽከርካሪዎች ዓላማው ጦርነትን ለማስቀረት የታሰበ ቢሆን ኑሮ የጦር መሳሪያ ዝውውርን ለመቆጣጠር ኬላ ከመዘርጋት በፊት የሰላም ከባቢን መፍጠር ነበር የሚቀድመው። የህወሓት ኃይል የጦር መሳሪያ የሚያገኘው ከሶስት አቅጣጫ ነው። ቀዳሚው ከራሱ ከብልጽግና ሰራዊት አዛዦች በቀጥታ የሚላክላቸው ሲሆን ሌላው ከጎረቤት አገራት ነው። ሁለቱን በሮች ከመዝጋቱ በፊት ሰርቶ የሚያድር አሽከርካሪን ማሰቃየት የተሰጋውን የጦርነት ጅማሮ የሚያስቀረው አይደለም ብለዋል። በብልጽግናው ሊቀመንበርና የኤርትራ ሀገረ መንግስት የመጀመሪያም የመጨረሻም ፕሬዝዳንት በሆኑት ኢሳያስ አፈወርቂ መካከል ልዩነቶች ሰፍተው ውረድን ውረድ መባባል ከጀመሩ ቆይተዋል። ብልጽግና አፋር ላይ ብርጌድና አማዶንና የጌታቸው ረዳን ቡድን በጋራ ወታደራዊ ስልጠና እየሰጠ ሲሆን በአንጻሩ የኤርትራው መንግስት በበኩሉ የናቅፋ ቃል ኪዳናችንን እናድስ ብሎ ለህዋት ግብዣ ያቀረበለት ይመስላል። አንደኛው አምባገነን የጎረቤቱን አማጺ እያሰለጠነና እያስታጠቀ ቀጠናውን የውክልና ጦርነት ማካሄጃ ለማድረግ እየተንቀሳቀሱ ነው። በመሆኑም ጦርነት የሚቆመው እንደዚህ አይነት ጸረ ህዝብና ዘመኑን የማይዋጅ የፖለቲካ ስንኩልነትን ማረም እንጂ ተሽከርካሪን መንገድ ላይ ገትረህ ሸራ እየፈታህና ያሰርክ በመፈተሽ አይደለም ሲሉ አሽከርካሪዎች ቅሬታቸውን ገልጸዋል። ይህ ሁሉ ስቃይ እየደረሰብን ያለው በጌታቸው ምክንያት ነው የሚሉት ሌላው አሽከርካሪ በበኩላቸው በፍተሻ የተነሳ ለቀናት በረሃ ላይ መቆየታቸውን በምሬት ገልጸዋል። ሰማያዊ ጎርፍ በሚል ቅጽል ስሙ የሚታወቀው የኤርትራው መንግስት ተቃዋሚ ብርጌርና አማዶና የነደብረ ጽዮን ቡድን ተቃዋሚ ነው የሚባለው ታጣቂ ቡድን በብልጽግናው መንግስት የገንዘብና የስልጠና ድጋፍ አፋር ላይ የውትድርና ስልጠና እየሰለጠነ መሆኑን መዘገባችን አይዘነጋም። በመጨረሻ ጅዋርን ጨምሮ የኦሮሞ ፖለቲከኞቹን ያበሳጨው የአቶ ኢሳያስ ኦሮሙማ ኢሳያስ አፈወርቂ በኦሮሞ ፖለቲከኞች ዘንድ እንደ ጡት አባት የሚቆጠሩ የአፍሪካ ቀንድ መሪ ናቸው ከዳውድ ኢብሳ እስከ ከማል ገልቹ ያሉ አንጋፋ የብሔሩ ፖለቲከኞች አስመራን እንደ ወለጋና ሻሸመኒ ተደላድረው የኖሩባት ከተማቸው ነበረች እነዚህ ፖለቲከኞች አስመራ ላይ ሲኖሩ እነሱን በነፃ አውጪነት ቆጥሮ ወደ በርሃ የወረደው የኦሮሞ ወጣት ደግሞ በቀን ስምንት ናቅፋ እየተከፈለው የኤርትራን በርሃ ሲቆፍር እድሜውን ገፍቷል። እነዚህ ፖለቲከኞች አስመራ ላይ ሲኖሩ እነሱን በነፃ አውጪነት ቆጥሮ ወደ በረሃ የወረደው የኦሮሞ ወጣት ደግሞ በቀን ስምንት ናቅፋ እየተከፈለው የኤርትራ በርሃን ሲቆፍር እድሜውን ገፍቷል። በዚህ ድርጊታቸውም ኢሳያስ ለመሪዎቹ የጡት አባት ሲሆኑ ታጋዩ የኦሮሞ ወጣት ደግሞ የብላይ ሰቦች የነሳ አባት ተደርገው ይቆጠራሉ። በ2010 ዓ ም የህወሃት ዕድሜ አበቃለት ወይም ጌም ኦቨር ሲሉ የተናገሩት አቶ ኢሳያስ ከዓመታት በኋላ ከብልጽግናው ሊቀመንበር ጋር በገቡበት ውዝግብ የተነሳ ደግሞ ኦሮሞማ ጸረ ኦሮሞና ጸረ ኢትዮጵያ ነው ብለዋል። ናይ ኒልን ቀይሕ ባሕርን ናይ ባሕር መስኮት ንህዝቢ ኦሮሞ ዘይውክል ኦሮሞማ ስነ ሓሳብ ኩሻውያንን ሰማውያንን ሕንቅል ሕንቅሊተይ ናይ ኤትኒካት ሓድሕድ ኩናት ኤርትራ ከኢትዮጵያ ተገንጥላ አገር የሆነችበትን 34ተኛ ዓመት አስመልክቶ አቶ ኢሳያስ ለ34ተኛ ጊዜ ባደረጉት ንግግር በትክክል የኦሮሞን ህዝብ የማይወክል የኦሮሞ አስተሳሰብ በኩሽቲክ እና በሰማያዊ ቡድኖች መካከል መለያየትና ግጭት እንዲቀሰቀስ ተደርጓል። አገዛዙ በብሔር ብሔረሰቦች መካከል የመሬትና የግዛት ጥያቄዎችን በማንሳት እርስ በርስ እንዲጠላ ያደርጋል። የኢትዮጵያ ሕዝብ ግን ውሳኔውን ወስኗል። አንድ ሆነው ተቃውሟቸውን እያጠናከሩ ነው ብለዋል አቶ ኢሳያስ። ኤርትራ ለ34ኛ ዓመታት ምርጫ አለማካሄድና ሕገ መንግስት አልባ መሆንን አስመልክቶ የተናገሩት ባይኖርም የብልጽግናውን አገዛዝ አስመልክቶ የተናገሩት ንግግር ግን የቤተ መንግስቱን ጄኔራሎችና የኦሮሞ ፖለቲከኞችን በአንድ ድምፅ እንዲጮሁ አድርጓቸዋል። የቤተ መንግስቱ ጄኔራሎች ኢሳያስን እንጨብጠዋለን ብለው ሲናገሩ፣ የኦሮሞ ፖለቲከኞች በበኩላቸው ኦሮሞማን መተቸት ዋቃን ያስቆጣዋል ብለዋል። ጄኔራል አበው ታደሰ ኢሳያስ አፈወርቂን እጃቸውን ይዘው እንደሚያቀርቡ ሲዝቱ ጁዋር መሐመድ በበኩሉ ኦሮሞማ የፖለቲካ ርዕዮተ ዓለም ሳይሆን የኦሮሞ ሕዝብ ማንነት ወይም የባህል መገለጫ ቃል ነው ብሏል። ጁዋር በዚህ የተነሳም የኢሳያስን ንግግር ተገቢነት የሌለው በማለት ተቃውሞውን አሰምቷል። ሁለቱ የአፍሪካ ቀንድ መሪዎች አስቀድሞም ቢሆን መሪ ላይ ያልተመሰረተ ግንኙነት የነበራቸው ናቸው ሲል የገለጸው ጁዋር አቶ ኢሳያስ የአብይን አገዛዝ አስመልክቶ ከሰጧቸው ንግግሮች መካከል የቀድሞ የጦርነት አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክል ነው ሲሉ መናገራቸው ትክክል ነው ሲል አወድሶታል። አቶ ኢሳያስ ያስተላለፉት ጥቅል መልእክት ግን በቀጠናው ሌላ አውዳሚ ጦርነት ሊቀሰቀስ በቋፍ ላይ መሆኑን ያሳያል ሲል የተናገረው ጅዋር መሐመድ፣ ይህ የሆነው ደግሞ ከአብይና ኢሳያስ መርህ አልባ ግንኙነት የተወለደ እንደሆነ ተናግሯል። አቶ ኢሳያስ በመልእክታቸው የአብይን አስተዳደር መተቸታቸውና ጦርነት ናፋቂ መሆኑን መናገራቸው የቤተ መንግስቱን ጄኔራሎች በእጅጉ አስቆጥቷቸዋል። ቁጣቸው መቆጣጠር ከተሳናቸው የቤተ መንግስቱ ጄኔራሎች መካከል አንዱ የሆኑት ጄኔራል አበው ኢሳያስን አደብ እናስይዘዋለን ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ ግንቦት 18 ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመረው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች እና ዜናዎቻችን እንዲደርሷችሁ የዩትዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሐቅ ጋር ጤና ይስጥልኝ።